ፍሬን እና አይሁድ አይታመንም አሉ። እስራኤል ስምምነቱ ላይ ውሃ ቸልሳበታለች። አንዱ ጓደኛዬ ትላንት በጁሙዓ ምድር እንዲህ ብሎ እያጫወተኝ ነበር። በምን ምክንያት ተለያያችሁ ስለው በእምነታችን ምክንያት አለ። እንዴት ስለው እሷ ገንዘብ አምላኪ ናት፣ እኔ ደግሞ የእሷን አምላክ መያዝ አልቻልኩም። ማለት ጁማዕ ነው ሰሎ ዐለ ረሱል በቃ ለ ወሰለም ሁኗል። ወሬያችን እንዲሁኗል። ውሃ ቅዳ ውሃ መልስ ሁኗል ወሬያችን ቆይ እኔ የምላችሁ ወንዶችን ምን አይነት በሽታ ይዟል? ይሄ ቫይረስ ከየት ነው የመጣው? እስቲ እባካችሁ የምታውቁ ሰዎች ንገሩኝ። እንደማልወድ ነግሬ ነበር አለች። አልነገረችኝም። ጉድም አትወድም። አንድ ቀን ነግራኝ አታውቅም። እንደዚህ መካከል ላይ ከመራቅ ውጭ ሌላ ነገር ነግራኝ አታውቅም። አላምንም አልኳት። እንዴት አላሉም። በቃ እሷን አጣው ማለት በቃ እኔንም እንዳጣችሁኝ ቁጠሩ። በቃ እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው በቃ እኔ በህይወት እንድለለው ነው የሚሰማኝ። አሁን አሁን የእናንተ ሚስጥር እየሰማን አይደለ እንዴ? እውነቴን ነው የምላችሁ ሴቶች፣ የእናንተ ሚስጥር እየሰማን ነው። ካስሩ ድረስ ምክንያትም መጠባበቂያ ናቸው። አንዱ ቋሚ ነው፣ አራቱ መጠባበቂያ ነው። እውነቴን ነው የምላችሁ። ንድ ይቻላል እንዴ? ግልጽ ነገር ነው የምነግራችሁ። መጠባበቂያ አንተ ብቻ ወደፊት እገባሻለሁ ስላልካት ብቻ አንተን ብቻ ጠብቃ ቁጭ አትልም። ማሩ እውነቴ ነው የምለው ወላሂ፣ አንተ ወደፊት ስታገባት ወደፊት ያገባኛል እሱ ወደፊት ወደፊት ሊያገባኝ ነው ብላ ቁጭ ብላ ጠብቅህም። እውነቴ ነው የምለው ሶስት፣ አራት፣ አምስት እስከ አስርም ባለው ታወራ ታወራና፣ ልክ አንደኛ ቆርጦ የመጣው አካል ንካ ሲያስር ምናሽ ትላለች። በቃ ይሄንን ስሰማ ወሽመጤ ጥሳለ። ምን እንደማረግ አላቀ። ግን አሁን እንደዚህ አይነት ስራ አይቻልም እውነት ይቻላል? እስቲ ንገሩኝ፣ ቤተሰቦች ያለ እናንተ ማን አለኝ? ማንም አማክረዋል። እኔ እናንተ ጋ ነው በቃ ሲደብረኝም አንዳንድ ሀሳብ ሲመጣብኝም ወደ እናንተ ስለምመጣ ምን ይመስላችኋል? እስቲ በዓለማችን ላይ ሴቶች ቁጥር የወንዶችን ቁጥር በእጥፍ ይበልጣል በሚባልበት ዓለም ላይ ወንዶች እንዲመልቀስ ምን ይሉታል? ለች እህታችን ደግሞ ምን እየሰራች ነው? አምናናዛቻምናአተማቻ ጽቼ ነበ ምንም እየገባኝ አይደለም። ትንሽ ክላሽ እያረገብኝ ነው። እየገባችሁ ነው? ድም ያለ ነጃ ወጣ አሉ የሆነ ሰው ደግሞ ወንዶቹ እንደዚህ እያለቀሱ ካስቸገሩክ ለምን እኔ ማለበቀል ማለኝና እንደ ቪዲዮ ላከልኝ። የወንዶች ጉዳይ የሚኮራበት ምርጥ አባላቸው አግባኝ። ታገባኛለህ አራቴ በእግዚአብሔር ብር መንገድ ላይ ብርም እንደሚጠይቁት ልጆች ነው። እንደምትጠይቅኝ ታይ። ዩቲ ታይ፣ እየተቆጣሽ ነው እንደሚመስለን ፈልጌ ነው እንደምልህ። ዩቲ ነግሬሻለሁ። ታገባኛለ፣ ታገባኛለ እንዴ ማለት እኛ ወንዶች ከእንግዲህ ሶስት መኪና ሁለት ቤትና ትላልቅ የስራ ቦታ የሌላትን ሴት አናገባ። ምንድን ነህ አንተ፣ ምንድን ነህ ሰው ነህ ወይስ ምንድን ነህ? ይሄ አፋህ፣ አንተ እኔ እንጃ መቼ እንደሚያበራ አላውቅም። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ አልሐምዱሊላህ። ተጠፋፋን፣ አንድ ሁለት ቀን፣ ሶስት ቀን ጠፍተናል። በጣም ተጠፋፍተናል። በጣም ነው የናፈኳቸው። በነገራችን ላይ አንቺ በዚህ ልቀል ውስጥ እንዴት እያማረብሽ ነው? እውነት ምን ተገኝቶ ነው? በኋላ ምን ምቾት ላይ ነሽ? ያስታውቃል የፊትሽ ብያለሁ። በነገራችን ላይ የሰሞኑ አጀንዳ እጅግ በጣም ይገርማል። የትዳር ጉዳይ እጅግ በጣም አጀንዳ ሆኗል። እናንተ ቁጭ እያላችሁ ስንሶዎችን ድረናል። የስንሶዎችን ምሽራ በልተናል። የስንሶዎችን

ላይብ ላይ አንድ ቀን ጠፋና በነገው ላይብ ላይ ብታይ፣ ስራ ጨርሼ ቶሎ እስከምገባ ቸኮልኩና ስራ ላይ ላይብ ላይ ገባሁኝ። ሃማም እያጠብኩ ላይብ ላይ ገባሁ፣ በፎቶ ሆኜ ማለት ነው። ከዛ ገብቼ ሻር ሳረግለት አይመጣም። እኔ እኮ እሱ ለማዋራት ፈልጌ ነው ወላሂ። ከዛ አመጣሁትኝ ገባና ስራ ላይ ነኝ። አላወራኝ አለ ወይ? እኔማ አላወራ ሲል ምን አደረኩኝ? ስራው ይበዛብኛል ለዛ ነው። ሳምሪ ደህና ነሽ ወይ ብሎ ብቻ ጻፈልኝ። እዛ ዝም ብሎ ይሆናል። ከዛ ደህና ነኝ፣ ጠፍተሃል፣ ወንድሜ ተናፍቀሃል፣ ወሬ ሁላ ናፍቆኛል። ከሻርክ ስልክህን አስቀምጥልኝ አልኩት። ስልኩን ወዲያው አስቀምጦልኝ ወላሂ። አይ የዛን ቀን እኔ ደሙ ስራ ይበዛብኝ፣ አዎ ከዛ ስልክህን አስቀምጥ አድርገህልኝ ለኔ እንቅልፌ ነቀቼ ቲክቶክ ዝም ብዬ ያየሁ ያየሁ ነው። መጥጥ ሲልኝ ያፈጣጣኒ ቶሎ ቶሎ በውስጥ ያኔ ስልኩን ላከልኝ፣ በዛን ሰዓት ማለት ነው። ሶይታኛን እንኳን አለ አይልም። ከዛ ስጽፍለት አለ ሀይ ሰላም ስለው አለ ዱጉል

ከዛ በደረቀ ላይ ደወልኩለት። ሳወራው ወላይ ሳወራው ሳወራው ከዛ ፎቶ ላከኛ ፎቶ ፎቶ ላከኝ። ከዛ ከምርጥ ፎቶ ይካር መረቀኝና አቀባብር ላካረኩለት ከዛ ያኔ ዝም ያኔ ልክ እንደ ወንድምነት የሚገልጽ ፎቶ እንትን ሙዚቃ አረኩና ላኮለ። መጨረሻ ላይ በሁለተኛው ቀን የፍቅር ሙዚቃ አርጎ ብታይ አበባ ምናምን አድርጎ የኔ ሞናሊዛ ብሎ እንደወላ መጀመሪያ ጻፍኩ የኔ ሞናሊዛ ብለ ሴቶች ኖት እየያዛችሁ ነው? እንዴት ባል መገኘት እንዳለበት ኖት የያዛችሁ? እንዴት ይቻላል እንዴ? ኖ ኖ ኖ ኖ ኖ ኖ! እናንተ ከዚህ በላይ ይገባችዋል። አንቺ ማለት በክብር ተንደርድሮ አባትሽ ቤት ሂደው ለመነው ጠይቀው የሚወስዱሽ አይነት ልጅ ነች። እንደዚህ ልገምትሽ አልፈልግም። አረካሽ ይወዛል፣ ይገባኛል ኤ ኤ ጭራሽ መርቅኗል። ጭራሽ መርቅኗል። ጭራሽ መርቅኗል። ጎመን ነው በሉኝ፣ ጎመን እየበላ ነው በሉኝ ይሄ ልጅ። ጫት አይደለም ጎመን ነው። እንደዚህ በካሜራ ቀርጻችሁ የምትለቁሱ ምንን እያስተላለፋችሁ ነው? ስንት አፌዘል ቁራኖች አሉ በዚህ እድሜ ላይ ልጆች። እንደነዚህ አይነት ልጆችን ነው ክሬት ማድረግ ያለብን። እንደነዚህ አይነት ልጆችን ነው ለሚዲያ ሞዴል አድርገን ማምጣት ያለብን። እንደነዚህ አይነት ልጆች እስኪ ለህዝቡ ምን ይጠቅማሉ? ሙስሊም መሆኔን እና ሴት መሆኔን ብዙዎቻችሁ እያምናችሁኝ አይደለም። እንግዲህ እናንተ እንድታምኑ እኔ ሴት መሆኔን ልብሴን አውልቄ ማሳየት አለብኝ። መስጂድ ገብቼ እየሰገድኩ ሙስሊም መሆኔን ማሳየት አለብኝ። ለምን ነው ማታምኑ? እመኑኝ። በቃ እኔ እሺ ራሴን ስለሆንኩ እንጂ ምንም አዲስ ነገር የፈጠርኩት ነገር የለም። እኔ ይሄ ነኝ በቃ እኔ ሴት ለመሆኔን ለማሳየት ልብሲን አውድቄ ማሳየት አለብኝ። እኔ ሙስሊም መሆኔን ለማሳየት መስጊድ ገብቼ ማሳየት አለብኝ። ቤተ ክርስቲያን ገብተሽ እስኪ አሳይኝ፣ ሙስሊም መሆንሽ ቤተ ክርስቲያን የቸርች ቦታ ገብተሽ አሳይኝ። አንድ ሰው እንደዚህ አይታችሁ ሙስሊም መሆኑን ካላወቃችሁ ምኑ ጋር ነው? በተለይ ሴቶች መለየት አለባቸው። ሙስሊም ሴቶች እኮ ስክሬዚ በቃ ይለያሉ ከሌሎች ሴቶች እንኳን እኛ ሙስሊሞች አይደለንም ሌሎቹ ራሱ እናንተን የሚለዩት በእናንተ አለባበስ በእናንተ ሁኔታ በእናንተ ስንት ነገር እናንተ እኮ ለእኛ ክብራችን ናችሁ እውነት ስንት ነገሮችን ነው የምታሳምሩ ድካማ ጎናችን የምታሳምሩት እናንተ ናችሁ እስቲ አንዴ ጠጋ ብሎ አንተ ምን አድርገን የታሰርከው ዶክተሩ ካንሰር ስላለብህ የቀረ ዕድሜ ሁለት ወር ነው አለ እና እናማ እኔስ ምን የሞኝ ነው ዶክተሩን ገደልኩት ገደልኩትና ዳኛው ሀያ አመት ሰጠኝ አንተ አመሰል ስኖር አው የገረድ ልጅ ታዊት ቁጥ መሰነስከው ከይ ንቀት ዛሬ ድንገት ወደ ቤት የገባሁ ልክ ወደ ቤት ለመሄድ አንድ ታክሲ መያዝ አለብኝ። እና የገባሁበት ታክሲ ውስጥ አብራኝ የሆነች ሴትዮ ገባች፣ ወይም የሆነች ሴት ገባች። ከዛ እዛ የገባሁበት ታክሲ ውስጥ እንግዲህ ሂሳብ ተጠየቅኩኝ። እኔ ደግሞ እንደ ተሳፋሪ ሂሳቤን ከፈልኩኝ። ከዛ ያስጨምራል አለኝ እን ምናምን ብዬ እኔ ደግሞ ጥያቄ ሆነ ከምጠይቅ ብዬ ዝም ብዬ ከፈልገኝና ልክ አጠገቢ ያለች አብረኝ የግባሽ ሴትዮ ልክ ችግር የለውም አመሰግናለሁ። ስ ችግር የለም አልኳት። ከዛ አይ እን ችግር የለውም አብረን ስለቆመን አብረን ስለቆመን ያው ለዛ የከፈልኩት ምናምን እና እ ሳላስበውም ቢሆን መልካም ነገር ሰርቻለሁ። አመሰግናለሁ። በቃ ሳታስቡ እንደዚህ አይነት መልካም ነገሮችን መስራት አንዳንዴ ጥሩ ነው። በቃ ከዛ በኋላ ያለው ስሜት ራሱ ረዳቱ ግን ነፍስ አይማርም። አላሁ አክበር ሙስሊም ማለት ይሄ ነው። በተለይ ጋዛውያን የሚታወቁት በዚህ ነው። ለአመታት እጅግ በሚያሳዝን ጦርነት ውስጥ ብዙ ነገራቸውን አጥተዋል። መኖሪያ ቤታቸው፣ መጠለያቸውን ሁሉ አተዋል። በትላንትና እለት የተኩስ አቁም ስምምነቱ በተፈረመ በጥቂት ደቂቃ ውስጥ ቤታቸውን፣ ማደሪያቸውን ሳይሆን ወደ መስጂድ ሄደው ለሁለት ዓመት ያክል የተዘጋን መስጂድ ማጽዳት ነው የጀመሩት። ይህ መስጂድ በጦርነቱ ምክንያት ለሁለት ዓመት ያክል የተዘጋና ከውጭ በኩል ውድመት የደረሰበት ነበረ። እነሱም የተኩስ አቁም ስምምነቱ ሲፈረም ወዲያውኑ ሄደው ይህን መስጂድ ማጽዳትና ማስተካከል ነበር የጀመሩት። በዚያ አጋጣሚ በትላንትና ሁለት የተኩስ አቁም ስምምነቱ ከተፈረመ ከጥቂት ደቂቃ በኋላ የወራሪዋ እስራኤል ታንኮች ንጹሐንን እየተኮሱ የተኩስ አቁም ስምምነቱን እየጣሱ ነው ሲባል ነበረ። ዛሬ የእስራኤል ካቢኔ የተኩስ አቁም ስምምነቱን አጽድቆ ታንኮችም ሆነ የእስራኤል ወታደሮች ከጋዛ እየወጡ ይገኛሉ። አላህ ሰላሙን ዘላቂ ያርግልን። በደንብ ሼር፣ ኮፒሊንክ፣ ሪፖርት እያደርጋችሁ አዳርሱ። እንደዚህ አይነት መልካም ዜናዎችን መስማት በጣም ያስደስታል። በነገራችን ላይ ሂትለር የሚባለው ሰው ታውቃላችሁ? ታቁታላችሁ በጣም ብዙ ሚሊዮን አይሁዶችን ጨርሰዋል ይባላል። የሆነ ጊዜ አይሁዶችን እንደዚህ አሰለፈና ረሽኖ ሊጨርስ አሰበና በጣም በብዛት በጣም ትልቅ ሜዳ ላይ እንደዚህ አሰለፋቸው። እንደዚህ በፍለፊት በፍለፊት ማለት ነው ተሰለፉና ከዛ ከመጀመሪያው ጀምሮ ከየአንዳንዱ ወታደር እየገደለ እየገደለ እየገደለ ታች ይወርዳል። በጣም እነሱ በብዛት እንዲተሰልፈው ነው ያሉት። በተራ ነው የሚሞቱት። ከዛ ፊት ለፊት ላይ ያለችው አንዲት ሴት ነበረች። እሷም ሴት በጣም የሚገርማችሁ ነገር እርጉዝ ናት። በጣም አርግዛለች። ልትወልድ ጫፍ ላይ ደርሳለች። ከዛ ለሂትለር አንድ ነገር ብቻ አለች። ሂትለር እባክህን፣ እባክህን ለእኔ እዘንልኝ፣ እኔን የፈለግከው ነገር ማድረግ ትችላለህ። ማለቱም ሴትነቷን ለመጠቀም ፈልጋ ከኔ ጋር እንደፈለግክ መሆን ትችላለህ፣ ብቻ አንተ ብቻ ዛሬ እዘንልኝና አትርፈኝ ከዚህ ሞት ውስጥ ትሏለች። ከዛ እዛ ጋር ሂትለር በጣም አዘነ ይባላል። ሂትለር ትንሽ አሰበና ሴት ልጅ ልትወልድ ጫፍ ላይ ደርሳለች፣ ትንሽ ማዘን አለብኝ አለና ተነሽ አላት ተንበርክካ ነበር ከዛ እሷ ተነሳችና በጣም ደስ ብሏታል አንቺ አላት ትለዋለች መጨረሻ ላይ ሂደሽ ተሰለፊ ምክንያቱም መጀመሪያ ላይ ከምትሞቺ ከጥቂት ደቂቃዎች በኋላ ዱኒያ ላይ ጥቂት ደቂቃ ሰጥችሻለሁ ከዛ በኋላ ትሞቻለሽ አለና መጨረሻ ላይ ሂደ አሰለፋት ይባላል እናንተስ የትለርን ሚንታለ እንዴት አያችሁት አሲድ የደፋባትን ሰው በሚገርም ሁኔታ ተበቀለችው። አሚና ትባላለች። የዩኒቨርሲቲ ተማሪ ነች። ቆንጆ ስለነበረች በጣም ብዙ ወንዶች ይፈልጓት ነበር። እሷ ግን ሐራም የሆነ ሪሌሽንሽፕ ስለማትፈልግ ኢግኖር ታደርጋቸው ነበር። የእሷ ዓላማ ስራዋና ትምህርቷ ብቻ ነበር። በዚህም ተግባሯ ወንዶች እሷ ማን ስለሆነች ነው ብለው ይናደዱባት ነበር። እና አንድ ቀን አንድ ሴትዮ ትደውልላታለች። የደወለችውም ሴት ልጇ ከእሷ ጋር እንደሚማርና በእሷ ፍቅር እንዳበደ እንድታገበው ትጠይቃታለች። አሚና ግን ወደፊት ትልቅ ህልም ስላለኝ ትምህርቷ ላይ ብቻ ና ትዳር እንደማትፈልግ ትነግራታለች። ልጁ ይህንን ሲሰማ አበደ። ትክክለኛ ፎቶው ይሄ ነው። እሷ እንዴት ማጥመድ እንዳለበት ማሰብ ጀመረ። ያስፈራራትም ጀመር። እገልሻለሁ፣ ወደ እኔ ካልመጣሽ ፊትሽ ላይ አሲድ ደፋብሻለው እያለ ያስፈራራት ነበር። እሷም ፖሊስ ጣቢያ በመሄድ ደጋግማ ሪፖርት ታደርጋለች። ነገር ግን ፖሊሶች ችላ አሏት። አንድ ቀን ከስራ ወደ ቤቷ በምትመለስበት ሰዓት ጠብቆ ፊቷ ላይ አሲድ ደፋባት። እሱም በፖሊሶች ተያዘ፣ ፍርድ ቤት ቆመ። በዛን ሰዓት አሚና ለፍርድ ቤቱ አንድን ነገር ተና ተናገረች እሷ አሲድ እንደደፋባት፣ እሱም ለአሲድ እንዲደፋበት ጠየቀች። ፍርድ ቤቱም ተቀበላት። እሱም ላይ አሲድ ተደፋበት። እድሜ ልክ ከሚታሰር ና ፊቱ አሲድ ከሚደፋበት የትኛው ይሻል ነበር? እስኪ ሀሳባችሁን ኮመንት ሊያስቀምጡልን። ይህ አሲድ ምን እንዳይመስል ማየት ከፈለጋችሁ ውስጥ ገብታችሁ መጀመሪያ ላይ ፒና ያረኩትን ቪዲዮ ተመልከት። እንዴት ይህንም በቀል፣ በነገራችን ላይ ይሄ በቀል በሀዲስም ይቻላለ። አላስታወሳችሁ አላስታወሳችሁ ያው አንድ ነው በቃ፣ አንድ ነው በቃ። የማስታወስ ችሎታችን የት እንደጠፋ አላቅም። ምንድነው ግን እንደዚህ ማሰብ? ምንድነው እንደዚህ የሆኑ ነገሮችን ቶሎ መርሳት? እንዲህ እናንተ ምን ሆናችኋል? ገና እኮ ስንት ነገር ይጠብቃችኋል። እናንተ ማለት ነገ አገር ተረካቢ ናቸው፣ ነገ ቤተሰብ አስተዳዳሪ ናቸው፣ ነገ ስንት ነገር ትናንሽ ነገሮችን የመርሳት ችግራችሁን እኔ በጣም ነው የገረመኝ። ሁላችንም ቤታዮ መተባሉ አልሽ። ታውቃላችሁ እሷ ልጅ እናቴ ሙስሊም ናት እናቴ ኒቃቢስት ናት እያለች ነው። እንደዚህ ስትል እኔ እጅግ በጣም ደንግጫለሁ። የሙስሊም ዝርያ ራሱ ያለባት አይመስልም። እስ ከእሱ አፍስሙ እኔ እናቴ ሙስሊም ናት ገባሽ? አቢባ ማዘሪ እንኳን አይደል ፊቷንም አታዩ። ገባሽ? ድሮም ነው የምናገረው ቲክቶክ ላይ የሚያውቁኝ ሰዎች ከሆነ ለአቢባ ከዚበት እናቴ አይኗ ብቻ ነው የሚታየው። እንኳን አይደለም ንቃን ነው የምትሉት ምንድ ነበር እና እጅግ በጣም ይገርማል። እቺ ልጅ የሙስሊም ቤተሰብ አካል ናት ይባላል። እንግዲህ፣ እንደሚባለው እሷ እንዳለችው ከሆነ እንደዛ ነው። ባንድራው ሊቀየር ነው እየተባለ ይገኛል። የኢትዮጵያ ሰንደቅ ዓላማ በቅርቡ እንደሚቀየር እየተነገረ ነው። የትራንስፖርት እና ሎጂስቲክስ ሚኒስቴር የመኪና ታርጋ ስለመቀየር በሰጠው መግለጫ ታርጋው ላይ የኢትዮጵያ ባንድራ መቀመጥ አለበት የሚል ጥያቄ ተነስቶ ነበር። ሚኒስትሩ በሰጡት ምላሽም በቅርቡ የኢትዮጵያ ሰንደቅ ዓላማ ወይንም ባንድራ ሊቀየር ስለሚችል ማድረግ አንችልም የሚል ምላሽ ሰጥተዋል። እንዴ ባንዲራ ሊቀየር ባንዲራ ከሚቀየር እስቲ ህዝቡ ቢቀየር እሳ የምትሉ ሰዎች እስቲ ኮመንት ስር እየጻፋቸው ያልተመለከት ነው አንድ ዜና አለ። ጦርነቱ ከቆመ በኋላ የፍልስጤን ህዝብ በምን አይነት ደስታ ላይ ነው ያለው

እጅግ በጣም ደስ የሚል ድባብ ተመልክተናል። ግን እስራኤል ደግሞ ይህንን ደስታ ይህንን ደግሞ እንደዚህ ሲቦርቁ ስታይ ደግሞ ትንሽ ውስጡ የተነካ ይመስላል። እስራኤል ስምምነቱ ላይ ውሃ ቸልሳበታለች። ስምምነቱ የተኩስ አቁም ስምምነቱ ከተፈረመ ከአራት እስከ አምስት ሰዓት በሚሆን ጊዜ ውስጥ እንግዲህ ከጀርባ ላይ እንደምትመለከቱት የእስራኤል ሚሊታሪ በመድፍ እንዲሁም ደግሞ በተለያዩ መሳሪያዎች በጋዛ ውስጥ የሚገኙ ፍልስጤማውያን ላይ በድጋሚ ተኩስ መክፈቱ እንዲሁም ደግሞ በርካታ ሰዎች ላይ ጉዳት ማድረሱ እየተነገረ ነው የሚገኘው። ከጀርባ የምትመለከቱት የቪዲዮም እንግዲህ ከወጣ በኋላ በርካቶችን አስቆጥቷል። እንዲሁም ደግሞ ገና ጭፈራቸው እንዲሁም ደግሞ ደስታቸውን ገልጸው ሳይጨርሱ እንደዚህ አይነት መዓት ማምጣቷ እንግዲህ በርካቶችን አስቆጥቷል ማለት ነው። እስራኤል ብዙ ጊዜ ስምምነት በሚደረግበት ሰዓት ላይ ከዚህ በፊት እንደምናስታውሰው ከኢራን ጋር የመጀመሪያ ስምምነት ከተደረገ በኋላ ስምምነቱን ብሬክ በማድረግ ተኩስ መክፈቷም የሚታወስ ነው። አሁን ላይም እንግዲህ ስምምነቱ ከተደረገ ከአራት እስከ አምስት ሰዓት ባለው ጊዜ ውስጥ እንግዲህ እንደዚህ አይነት ችግር መፍጠር ትችላለች ማለት ነው። ከዚህ በኋላ ምን እንደሚፈጠር አናውቅም። በሳምንት መጨረሻ ላይም በእስራኤል በኩል እንዲሁም ደግሞ በሀማስ በኩል ያሉ ሆስቴጆች ሙሉ ለሙሉ ልውውጥ ይደረጋል ተብሎ እየታሰባል ማለት ነው። እስራኤልም ይህ ከተደረገ በኋላ ሙሉ ለሙሉ ጋዛን ለቃ እንደምትወጣም ጭምር እንግዲህ ሁለቱ ተስማምተዋል ማለት ነው። ይህን ነገር ያደረገችውም ከዚህ በኋላ ነው። ሌላ በዚህ ጉዳይ ላይ አዲስ መረጃ ካለ ይዤ እላችሁ እመጣለሁ። መልካም። ይሄ ነገር አሁን ተስተካክሏል። እስራኤል ለቃ እየወጣች ነው። ጋዛን የምትገኘው ግን ለሁለት አመት ሙሉ ምን ምን እንደተከሰተ ግን ታውቃላችሁ። ያው እንደሰማችሁት በጋዛ የተኩስ አቁም ስምምነት መደረሱ ይታወቃል። ይሄ እንዳለ ሆኖ ግን ጋዛ ውስጥ በየቀኑ ምን ይፈጠር እንደነበረ ልንገራችሁ። ባለፉት ሁለት ዓመታት በነበረው ጦርነት በየቀኑ 18 ሴትና ወንድ ተማሪዎች ይገደሉ ነበርም። በየቀኑ 367 መኖሪያ ቤቶች ይወድሙ ነበርም። በየቀኑ አንድ መስጊድ ቢያንስ ይወድም ነበርም። 394 ቤተሰቦች ቤት አልባ ሆኗል። ይህም በየቀኑ ነው። በየቀኑ 7 ኪሎ ሜትር የኤሌክትሪክ አገልግሎት መስመር ይቋረጥ ነበርም። 959 ሜትር የውሃ ፍሳሽ ማስወገጃና የውሃ መስመር በተመሳሳይ ይቋረጥ ነበርም። 4000 ሜትር ወይም 4 ኪሎ ሜትር በየቀኑ ይወድም እንደነበረ መረጃዎች አመላክተዋል። እንደ ሰማችሁት ነው እጅግ በጣም አስከፊ ጦርነት ነበር። በተለይ ለፈለስጤማውያን ብዙ ነገራቸውን አጥተዋሉ። ቤተሰባቸውን፣ እናትና አባታቸውን፣ ልጆቻቸውን፣ በጣም ሰዎች በብዛት ተጎድተዋሉ። ያም ሆኖ ግን እንደዚህ ሹክር ለአላህ ሲያደርጉ ከማየት በላይ ጀግንነት ምን አለ እስቲ? እውነቴ ነው የምላችሁ። እኛ ትንሽ ስንቆነጠጥ በቃ የሌላ አክሩፈን አለ አንቺ ብትሆኝ የኔ ሎምቦ ጭሽን ጥለሻል። በቃ ይሄ ትንሽዬ ስትኮነቻች፣ በቃ እንደዚህ አይነት ችግሮች አሉብን እኛ ትንሽ ደካማ ነ እነዚህ ግን ስትሮንግ ናቸው። ላይ ዓለም ያደነቃቸው ወይም ደግሞ በጥንካሬያቸው የሚታወቁ ሰዎች ናቸው። እነዚህ ፍረስማውያን እጅግ በጣም ለዓለማችን ሞዴል የሚሆኑ ናቸው። አንተና አንቺ ግን እናንተ አትች እናንተ እናንተ ቋንቋ ጫማም ግድ የለም። ቆይ ግድ የለም። አንተ ግድ የለም። ሌቦች እባካችሁን ከሀገራችሁ ዜጋ እንጂ ከውጭ ዜጋ በፍጹም አትስረቁ። አረቦች በየጊዜው እየሄዱ ማለት ነው ስማችን እያጠፉት ይገኛሉ። ይህ ከጀርባ የምትመለከቱት አረብ ኢትዮጵያ ላይ አንድ የተሳስታችሁ ስልካችሁን ካወጣችሁት፣ ሐላስ በቃ ከእጃችሁ እንደወጣ ቁጠሩት እያለ ይገኛል። ይህን ቪዲዮ ራሱ ከቀረጽ በኋላ በቃ እጅ ላይ ስልክ እንደማይኖር ቁጠሩት እያለ እየተናገረ ይገኛል። ሌላው ደግሞ እዚህ ጋር የሚናገረው ማለት ነው አፍሪካ ውስጥ መካቶ የሚባል በጣም ከባድ ቦታ አለ። እዛ ጋር ተሳስታችሁ ተሳስተ ስልክን ካወጣ በቃ ተበላ ማለት ነው። ነገር ግን አሁን እኔ እንደዚህ እየቀረጽኩ ያለሁት። ተገቢ ፖሊሶች ስላሉ ነው ለእነሱ አድርጉላቸው እንጂ እንደዚህ መቅረጽ አልችልም ነበር። ያለ ፍርጥርጥ አድርጎ እያወራ ይገኛል። ሁን እነዚህ ፖሊሶችንም እያሳየ ይገኛል። ስለዚህ እዋካችን እናዋረድ ከን እንደዚህ ይሻላል። እነዚህ ብንዋረድ ይሻላል። በነገራችን ላይ ስርቆት አዲስ አበባ ውስጥ የሚካር ነገር አይደለም። በቃ ካወጣችሁ የላችሁም ነው። በተለይ ደግሞ እኛን ሀበሾች የሌለን ራሱ ከእኛ ይሰርቅ ያሉ እናንተን ግን አይምሯችሁ። ኢሳም በዚህ ያህል ደረጃ ሲጎዳ ኢክራም እንዴት ከአጠገቡ ጠፋች? ይሄ ህማም ነው እያለ ነው ኢሳም ይህ ህማም ነው።

ምን ያህል ከባድ ነገር እንደሞከርክ ምን ያህል እንደታመምክ ምን ያህል ተስፋ እንዳጣህ ምን ያህል እንደደከመህ የሚያውቅለት ፈጣሪ ብቻ። እሱ ጥሎ አይጠ በርታት። ዳይዞ ነው እንደሚያይዞ በቃ ጠንከርበል፣ እንጂ ምን ይደረጋል። በቃ ኢክራም ምን እየሰራች እንደሆነ አላውቅም። ምን ልጁ በምን አይነት ሁኔታ እንደተጎዳ አላውቅም። ባቴን ገደሉት፣ ሙስሊሙን ክብለው። ወንድሜን ገደሉት፣ ሙስሊሙን ክብለው። ሂጃብ ከለከሉኝ ትምህርት ከለከሉኝ፣ ሂጃብ ለበች ብለው። የሙስሊሞች ስቃይ ቆይ መቼ ነው የሚያልቀው? ፍትህ ለሙስሊሞች አመት በአመት ለሚጨቆኑ ሙስሊሞች። አማራ ህዝቦች፣ ወንድሞቻችን እያለቁ ነው። አባቶቻችን እያለቁ ነው። ምንም የማያውቁት አባቶቻችን። ፍትህ፣ ፍትህ፣ ፍትህ፣ ፍትህ ለአማራ ህዝብ፣ ለአማራ ሙስሊሞች። ግን አሁን ሚስጥራቸው በአንዳንድ እየወጣ ነው። ሚስጥራቸውን እስቲ ይሄ ሰውዬ እንደዚህ ያወራል ብዬ አስቤ ያላቅም። እስቲ ሚስጥራቸውን በአጭሩ ስሙ እስልምና ቅዱስ ቁርአን አለው፣ ያው እስላማዊ እንደዛ ምድል ውስጥ የሚል ኮርስ ወስጃለሁ። ቅዱስ ቁርአን አለው፣ ከዛ ሐዲሶች አሉ። ከነዚህ ሐዲሶች ውስጥ እስልምና ማይቀበላቸው አሉ። ከተጻፉ አዲሳት ዝም ብሎ የእስልምና ጸር በሆኑ የተጻፉ አዲሳት አሉ። ከነሱ ላይ በማውጣት እስልምና ከማይቀበላቸው አዲሳት በማውጣት የራሳቸውን የሚከፍሏቸውን ሰዎች በመያዝ ለክርክር ከሆኑ ሰዎች ጋር ይቀርቡና እስልምና የማይለውን ነገር ያደርጋሉ። ከዛ እስልምና በጣም ያጠለሻሉ። ወዲያውኑ በተወሰነ ገንዘብ የሚቀይሯቸው ሶስት አራት ሴቶች ወንዶች ሁለት ምናምን ካገኙ እነዚህን ቲክቶክ ላይ ይቀባበሏቸዋል። ኋይ ብዙ ሰው ከእስልምና ወደ ኦርቶዶክስ እየፈለሰ ነው ይውሏቸዋል። አላማው ግን ብዙ ሰው አልገባውም። አላማው ኦርቶ ማራን ሞአ፣ ተዋህዶን ሞአ፣ አንበሳን ለማጠናከር የሚደረግ ጥቅል ሂደት ነው። አሁን ፕሮቴስታንት ላይ ያለው ማጥላላት መጽሐፍ ቅዱሳዊ አይደለም፣ ግን ፕሮቴስታንቶችን እየለዩ በሆነ ነገር ውስጥ ያጥላላሉ። እኛ ሳናውቀው ሁላችንም እንገባና እውነት ይመስለናል፣ ሲነኩ እንሄዳለን። ግን የኦርቶ ማራ የሙዓ ተዋህዶ እና የሙዓ ንበሳ እንቅስቃሴ እጅግ በጣም አደገኛ ነው። ሌላው ትልቁ ስልታቸው በሁሉም ሚዲያዎች ተናዳፊ አቀራረብ ነው። የሚቀርቡት በጣም ተናዳፊ ስሜት የሚቆረቁር አለቀን የሚል አይታቸዋል ባለፈው ጊዜ እና ህዝቡን ለማነሳሳት የሚጠቀሙበት ዘዴ ተመልከቱ አምስት መቶ ዘጠና የአብነት ተማሪዎች ሲረሸኑ በፋኖ ዶክተሮች ሲረሸኑ መምህራን ሲረሸኑ ተማሪዎች ሲረሸኑ አላለቀሱም። ነገር ግን የዝቋላው አባት በመሞታቸው እንደ ሰው ሁላችን ምናዝናለን። የግፍ አገዳልን የተገደሉት እሱ ላይ ግን ምንድን ነው ለቅሶ የነበረው? ቴዎድሮስ ድረሱልን፣ ትልቅ ሽማግሌ የቤተክርስቲያን አባት፣ ምኒሊክ ድረሱልን፣ እረ እነ እንትናን ነገሌ ነገሌ አርበኞችን እየጠርሱ ድረሱልን ዋዳ ዛት ኢምፕላይ ያንለቅሰው ከኋላ አ እውነት ነው እውነት ነው እያሉ ይቀርጻሉ ዋይ ይሄ ድራማ ሃይሊ ኦርኬስትሬትድ ድራማ ነው ለምንድን ነው የአምስት መቶ ዘጠና የአብነት ተማሪዎች ያልተለቀሰው? እነሱ ሲሆኑ ሲጨፈጨፉ ማነው የጨፈጨፈው ኦርቶ ማራ ነው ሙአ ተዋህዶ እና ሙአ እንትን ለምን እነዚህ የተጨፈጨፉት የቅባት ተማሪዎች ናቸው ከወጡ ከተዋህዶ ለየት ያለ ነገር አላቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማያዊ ስለሆነ እመቤታችን ንግድናነት ቅድስት ማርያም ምድራዊ ስለሆነች ተቀባት እንጂ አልተዋህዳትም። ያ ተዋህዳት ተዋህዶ እዛ ላይ አልገባም። ያ የውስጥ እንትን ነው ሽኩቻ ነው። እሱ አያገባኝም። እኔ በሚመስለኝ መንገድ ያው እምነት የለውም ብለዋል። እምነት የሚሰጧችሁ እነሱ ናቸው። ከነሱ ከወጣችሁ እምነት የለም። ኢትዮጵያዊነት የሚሰጧችሁ እነሱ ናቸው። አረንጓዴ ቢጫ፣ ቀይ ሰንደቅ አላማ ከያዛችሁ የነሱ ነው የሚመስላቸው። ስለዚህ እነዚህ ሰዎች ወጥ የሆነ ነገር የሚከተሉ ናቸውና ነካስ አድርገው እናንተ ሙሉበት ነው እማነሳው። ስለዚህ ያለቅሶ አጼ ቴዎድሮስ ድረሱልን፣ ረ ምኒሊክ ድረሱልን፣ ረ እንደው ኃይለ ሥላሴ ተነሱልን። ዋዳዛት ኢምፕላይ ምን ማለት ነው? ምንድን ነው የሚፈልጉት? ተነሱልን አለ እናንተኑ ነው። እናንተን የሚመስል ይምጣ ነው። አሁን ሀያ አንደኛው ክፍለ ዘመን ላይ ይቻልም። በፊት ሁሉም መልካም ነገር በየጊዜያቸው ሰርተው አልፈዋል። ስህተቶችም ነበሯቸው። ይሄ ኤክስፔክትር ነው። በአለም ላይ የትኛውን መሪ በዘመናዊ ዓለም ውስጥ ያለው ስኬት ብቻ አስመዝግበው አይወርድም። በብዙ ስኬቶች መካከል ስህተቶች ይኖራሉ። ስለዚህ እነሱን የማመላተለ እና ሌላው የፈጠራ ፕሮፓጋንዳ ነው። አሁን ሁለተኛ አይሻናት ማናት? ያቺ ወለጋ አካባቢ ያለች ልጅ ሁለተኛ አማራ አልሆንም አለች የሚባለው ውሸት ነው፣ ውሸት ነው። ሁለተኛ አማራ አልሆንም የሚለው ትርክት በተለያዩ የዓለማችን ክፍሎች ውስጥ የተጠቀሙት ነው። ሌላው አደገኛ አካሄዳቸው ከእነሱ ውጭ አይኖርም የሚለው ከማን የተያዘ መሰላችሁ? ክብረ ነገሥት የሚባል መጽሐፍ አለ። ከአክሱማውያን በኋላ ዛጌዎች ስልጣን ያዙ። ከ1150 11 እስከ 127 ዛጌዎች ወይም ዛአጋዎች ለምን ከስልጣን ወረዱ? እንደ ሰማችሁት ሁሉም ነገር በባክግራውንድ ብዙ ነገሮችን አሉት። እንደዚህ ዝም ብሎ የሚያወሩት ነገር ሁሉም ልክ ነው ማለት አይደለም። ከኋላችሁ ያልሆኑ መርዞችን ተሸክመው የሚመጡብን አይነት ሰዎች አሉ። ከእንደነዚህ አይነት ሰዎች ሙስሊሞች ነክተ ራሳችንን መጠበቅ መቻል አለብን። ለዛሬ ያዝነላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን አብራችሁ የለቆያችሁ ሰዎች እስቲ ጨብጡ።